አሰላም ዐለይኩም ወረሕመቱላሂ ወበረካቱ። ቅዱስ ቁርአን መለኮታዊ መመሪያ ነው ስንል ምን ማለታችን ነው? በቅድሚያ የቁርአንን ምንነት ልናውቅ ይገባል። ብናምንበትም ባናምንበትም ብንቀበለውም ባንቀበለውም ቁርአን እሱ ራሱም እንደሚናገረው መለኮታዊ መመሪያ መሆኑ ሊታወቅ ይገባል። የዚህ ግዙፍ ሁለንተና ፈጣሪ ሰውን ሲፈጥረው መስሚያ መመልከቻ እንዲሁም ማመዛዘኛና ክፉን ከደጉ መለያ የተለያዩ የሰውነት ክፍሎችን ሰጥቶታል። በተጨማሪም የፈለገውን ጎዳና የመምረጥና የመረጠውን ተግባር የመከወን በዚህ ፍጥረት ዓለም ውስጥ የሚገኙ ነገሮችን ለራሱ ግልጋሎት የማዋል ሥልጣን ሰጥቶታል። ባጭሩ የሰው ልጅ በዚህች ምድር ላይ የአላህ ስብሓነሁ ወተዓላ ወኪል ሆኖ እንዲኖር ማለትም ሕይወቱን ፈጣሪው በሚፈልገው መልኩ እንዲመራ ታዟል። ምድራዊ ተልእኮውም የሆነው የፈጣሪ አምባሳደርነት የሰው ልጅ ገና ከመጀመሪያው በምድር ላይ በወኪልነት ሲላክ የምድራዊ ሕይወቱን ዓላማና ግብ እንዲያውቅ ተደርጓል፣ ተነግሮታል።

እኔ ብቻ ነኝና እኔኑ ብቻ አምልክ ተገዛ። በዚህ በእኔ ፍጥረተ ዓለም ውስጥ ፍጹም ልቅ ወይም ለሌላ ኃይል ተገዢ አይደለህም። የተወሰኑ ነገሮች ተሰጥተው ለተወሰነ ጊዜ ያክል ወደ መሬት ትላካለህ፣ ከዚያም ወደ እኔ ትመለሳለህ። እኔም የሠራኸውን መዝኜ በምድራዊ ሕይወትህ ውጤታማ መሆን አለመሆንህን እወስናለሁ። ለአንተ የሚያዋጣህ ቀጥተኛውን መንገድ የኔን የበላይነት ተቀብለ እኔኑ ብቻ አምልከህ ምድራዊ ህይወትህንም በእኔ መመሪያ መምራቱ ነው። የምድራዊ ህይወትህም ዋነኛ ጥረትህና ግብህ በመጨረሻው የፍርድ ቀን ውጤታማ የሚያረግህ መሆን አለበት። ከኔ መመሪያ ያፈነገጠና የራቀ መንገድ ሁሉ የተሳሳተ ነው። የኔን መንገድ ከያዝክ፣ መርጠህ መያዝ ትችላለህና፣ በምድራዊ ህይወትህ ሰላምና እርካታ የተሞላበት ህይወት ትኖራለህ። ወደሚቀጥለውም ዓለም ስትመጣ ዘል ዓለማዊ ደስታ ጀነትን ታገኛለህ። በአንጻሩም ከኔ መንገዱ ጭ ከመረጥክ ምርጫ ተሰጥቷልና፣ በምድራዊ ህይወትህ የእኔን ቁጣ ታተርፋለህ፣ በመጻኢው ዓለም ደግሞ መጨረሻ ወደሌለው ስቃይና መከራ ጀሃነም ትወረወራለህ ተብሏል በፈጣሪው በአላህ ስብሓነ ወተዓላ። ሰው ዓላማውና ግቡ በግልጽ ከተነገረው በኋላ የአላህን መመሪያ ከልደት እስከ ሞት ይተገብር ዘንድ ወደዚህች ዓለም ተላከ። እናም የመጀመሪያዎቹ ሰዎች ወደዚህች ዓለም የተላኩበት ዓላማ በግልጽ አውቀው የመጡ እንጂ እንዲሁ ያለ ዓላማና ግብ በእውር ድንብሩ የተፈጠሩ አልነበሩም። የመጀመሪያዎቹ ሁለቱ ሰዎች አደምና ሐዋ ለመለኮታዊ መመሪያ ሕይወታቸውን አስከስተዋል። በተቻለ አቅም ልጆቻቸውና የልጅ ልጆቻቸው ደግሞ ይህንኑ መመሪያ እየተከተሉ ይኖሩ ዘንድ ሙስሊም እንዲሆኑ መመሪያውን አስተላልፎላቸዋል። ነገር ግን ጊዜ አልቦ ጊዜ አልፎ ጊዜ ሲተካ ትውልድ አልፎ ትውልድ ሲመጣ ከዚህ መለኮታዊ ጎዳና ያፈነገጡ መንገዶች ብቅ አሉ። መለኮታዊ መመሪያም ከእነዚህ መንገዶች ጋር ተቀየጠ፣ ተበረዘ፣ እንዲያም ሲል ሙሉ በሙሉ ተተወ። የሰው ልጅም የአላህን ስልጣን መብት ለሌሎች አካላት ሰጥቶ በከፊል ወይም ሙሉ በሙሉ እነርሱኑ ማምለክ ጀመረ። አላህ ለሰው ልጅ የሰጠው መመሪያ ሁሉ ተበርዞና ተከልሶ አንዳንዴም ሙሉ በሙሉ ተረስቶ በምትኩ የተለያዩ የሰው ሰራሽ የኑሮ ዘይቤዎች ለምሳሌ የባሪያ አሳዳሪ ፊውዳሊዝም፣ ካፒታሊዝም፣ ሶሻሊዝም በሰፊው ተንሰራፉ። በመሆኑም የሰው ልጅ በኸሊፋነት ማለትም በወኪልነት የተላከባት ምድር ከእነዚሁ ሰው ሰራሽ ዘይቤዎች በሚመነጩ ቁጥር ስፍር በሌላቸው ችግሮች፣ ግለኝነት፣ ፍትሕ አልበኝነት፣ አረመኔነት፣ የሀብት ስርጭት አለመስተካከል ወዘተ ተሞላች ሰው ከመለኮታዊ መመሪያ በእጅጉ ቢያፈነግጥም ቅሉ አላህ ተአምራዊ መዓት አውርዶ ወደ ቀጥተኛ መንገድ ሊመልሰው አልፈለገም። በተወሰነ መልኩም ቢሆን የመረጠውን የመከተል መብት ሰጥቶታልና፣ ወይም ይህ አፈንጋጭነት ገና ሲጀመር አፈንጋጩን በሙሉ እዚህ ምድር ላይ መፍጀት አልፈለገም። ይልቁንም በመረጣቸው መልእክተኞቹ በኩል ለሰዎች መለኮታዊ መመሪያ መላኩን ቀጠለ። የመከተል ወይም ያለመከተል ጉዳይ ግን ለሰዎች ምርጫ የተተወ ነው። የሚላኩት መልእክተኞች የሰው ልጅ ወደ ትክክለኛ ጎዳና የመመለስ ተልእኮ ያላቸው ሲሆን የተነሱት ከተለያዩ ህዝቦችና አገሮች ነው። ሁሉም ነቢያት ሊመለክ የሚገባው አምላክ አንድ ብቻ ነው። የሰው ልጅም ለሚፈጽመው ተግባር ሁሉ በመጨረሻው የፍርድ ቀን ይጠየቃል የሚሉትን መሠረታዊ ነጥቦች የሕይወታቸውን መመሪያ አድርገው ኖረዋል። ሌላው ሕዝብም ሕይወቱን በመለኮታዊ መመሪያ እንዲመራ ጥሪያቸውን አሰምተዋል። ሁሉም ነቢያት ለመጀመሪያው ሰው ተሰጥተው የነበሩትን አጠቃላይ የሕይወት መመሪያዎች ተከትለዋል። የሁሉም ተልእኮ በመሠረቱ አንድ ነው፤ የሰውን ልጅ ወደ መለኮታዊ መመሪያ መመለስ። በየዘመኑ ከኖሩት የሰው ልጆች ውስጥ መለኮታዊን መመሪያ የተቀበሉ ወገኖች በአንድ ጎራ ሆነው ይህንኑ መመሪያ ለማስፈን የተቻላቸውን ሲያደርጉ ቆይተዋል። ምንም እንኳ ሁሉም ነቢያት የተሰጣቸውን ኃላፊነት በአስደናቂ ሁኔታ የተወጡ ቢሆንም አብዛኛው ሰው ባፈንጋጭነቱ ቀጠለ። አዎንታዊ ምላሽ የሰጠውም ክፍል እየዋለ እያፈረ ፈር ለቀቀ። የአላህን ሸሪአ ከፊሉ እርግፍ አድርጎ ሲተወው፣ ቀሪው ደግሞ ከሌሎች ሰው አመጣሽ ህጎችና ደንቦች ጋር አባረዘው፣ አካለሰው፣ አደፈረሰው። የኋላ ኋላ አላህ ስብሐነ ወተዓላ ነቢዩ መሐመድን ሰለላሁ ዓለይህ ወሰለም የመጨረሻ መልእክተኛ አድርጎ ላከ። መሠረታዊ ተልኳቸውን ከሌሎች ነቢያት ጋር አንድ ሆኖ የያዙት መልእክት ግን አድማሱ የሰፋና መላውን የሰው ዘር የሚመለከት ነው። በመሆኑም ካሁን በፊት የደረሰውን መለኮታዊ መመሪያ ከሌሎች ነገሮች ጋር ቀይጦ የያዘውንም ሆነ ሙሉ በሙሉ የተተወውን በአንድነት